ሰላም ለናንተ ይሁን። እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜና ይዘን መተናል። ከዜናዎቹ ጋር ጀማሊ ማመነኛ አብራችሁን ቆዩም። በቴክኒክ ሙያ ተቋማትና በኢንተርፕራይዞች የሚሰሩ የፈጠራ ስራዎች የግብርናውን ዘርፍ ለማዘመን የሚደረገውን ጥረት በማገዝ በኩል ከፍተኛ አስተዋጽኦ እንዳላቸው በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ መሀመድ ተናገሩ። የግብርናውን ዘርፍ አሁን ካለበት ተለምዶ ያሰራር ወደ ላቀ ደረጃ የሚያሸጋግሩ የፈጠራ ስራዎች እየተበራከቱ መምጣታቸውን የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገበያው ገልጸዋል። አሊመር ተጨማሪ አለው። ከሚያዚያ 18 እስከ 23 በኮምቦልቻ ከተማ በተካሄደው የክህሎት የቴክኖሎጂ የተግባራዊ ጥናትና ምርምር እንዲሁም የንግድ ትርኢት ባዛርና አውደ ርዕይ ላይ የቀረቡ የፈጠራ ስራዎች የግብርናውን ዘርፍ በማዘመን በኩል ከፍተኛ ሚና ያላቸው መሆናቸውን ነው የቢሮ ኃላፊ ዶክተር ስቡህ ገበያው የተናገሩት። ከግብርናው ጋር በተያያዘ ብዙ የፈጠራ ውጤቶችን አይተናል። ለምሳሌ ሀንድ ማሽ ትራክተር አለ። አንድ ትራክተር የራሱ መብራት አለው፣ ውሃ አለው እንግዲህ ከበሬ ወጥቶ በትራክተር መካከል ያለ ነው። በዋጋ ደረጃ በጣም ዝቅተኛ ነው። ሌላው የሩዝ እና የስንዴ መውቂያ ማሽኖችን አይተናል። እነዚህ የስንዴና የሩዝ መውቂያ ማሽኖች እንግዲህ ከአውድማ ከመውቃት አልፎ በአጭር ጊዜ ፈጣን በሆነ ሰዓት ውጤታማና ቀልጣፋ ሆነ ጥራትን መነሻ ባደረገ በልኩ እነዚህ መውቃት የሚችሉና ፈጣን የሆኑ በዋጋቸው ምርካሽ የሆኑ ማሽኖችን ወጣቶቻችን በዚህ መልኩ የፈጠሩበት ሁኔታ ያለበት እንዳለና ያለን በአጠቃላይ ግን ለግብርናው ክፍለ ኢኮኖሚ ይሄ ለእኛ ትልቅ ስፕሪንግ ቦርድ ነው። በሀገር ውስጥ ባለሙያዎች የሚሰሩ የግብርና ዘርፉን አሁን ካለበት ተለምዷዊ አሰራር ወደ ላቀ ደረጃ የሚያሸጋግሩ የፈጠራ ስራዎች ከጊዜ ወደ ጊዜ እየተበራከቱ ነው። የቴክኒክና ሙያ ተቋማትና ጥቃቅንና አነስተኛ ኢንተርፕራይዞች ደግሞ ዘርፉን ለማዘመን የሚደረገውን ጥረት በማገዝ በኩል የማይተካ ሚና በመጫወት ላይ ናቸው። የሰራሁት የአፈር ለምነት መመርመሪያ የግብርና አፈር ለምነት መመርመሪያ ቴክኖሎጂ ነው። ገጠር የትኛውም ቦታ ላይ ሄዶ መለካት ያስችላል። እያው እዛው ማሳ ላይ አሁን ምንድነው፣ አሁን ላይ የሚደረገው ናሙናዎች ሲመጡ በቅርብ ባለመኖሩ ምክንያት ከቦታ ቦታ ናሙና ሲንቀሳቀስ እዛ የነበረው የአፈር ይዘት መንገድ ላይ ሲጓጓዝ ምናምን ይዘቱን እያጣ ይሄዳል። ስለዚህ ትክክለኛ የመሬቱን ላይ ያለውን ይዘት ማግኘት እንዳንችል ያደርገናል። ይሄ ግን እዚሁ ላይ እዛው ማሳው ላይ ስለሆነ አውቶማቲካሊ እዛው መረጃን ያሳየናል። ይሄ ማሽን ላብነት በቆሎ የመፈልፈል ሂደቱን አንድ እናት ለምሳሌ አንድ መቶ ኪሎን አንድ ኪሎን የመፈልፈለ ጊዜ የሚወስድባት ጊዜ በማክሲመም ብናየው ወደ ስምንት ቀን ገደማ ይፈጃል። ይህ ማሽን ላይ አንድ ኩንታል አሁንም መቶ ነው መቶ ኪሎ በአንድ ሰዓት ውስጥ የመፈልፈል አቅም አለው ማለት ነው የመጣሁት የፈጠረ አይነት አርሶ ከንግልት ከእንግልት የሚቀርፍ በበሬ ማረስ ከዛሬ ሶስት ሺህ አምስት መቶ ዓመት የነበረችን ባህላዊ አስተራረስ ዘዴን ወደ ቴክኖሎጂ ዘመናዊ ማረሻ ማሽን ይዤ ነው የመጣሁት። ይቺ የእጅ ትራክተር ማሽን ትባላለች። አንድ ጥማድ ሙያውን ለስምንት ሰዓት እስከ አስር ሰዓት የሚፈጅበትን የማረሻ ሰዓት ይህንኛው ማሽን ግን በሁለት ሰዓት ተኩል እስከ ሶስት ሰዓት ድረስ አቀላጥፎ ይጨርስለታል ያ ማለት አንድ ሄክታር ለሶስት ቀን ለአራት ቀን የሚፈጅበትን ሰዓት እሱ በሰባት ሰዓት ተኩል እስከ ስምንት ሰዓት ድረስ ጨርሶ ወደ ቤት ይገባል ማለት ያ ማለት ሶስት ቀን ትርፍ አገኘ ማለት ነው እኔ ያቀረብኩት ማሽን የእህል መውቂያ ማሽን ሲሆን ይሄ የእህል መውቂያ ማሽን የተለያዩ አዝርቶችን መውቃት የሚችል ነው ስንዴ ባቄላ አተር እንዲሁም ጤፍም ጨምሮ መውቃት የሚችል ማሽን ሲሆን ይህ የመውቃት አቅመው ደግሞ ከበቀን እስከ ሁለት መቶ ድረስ ይሆናል። ኖርማሊ ግን ይሄ የሚሆነው የሚወጣው ገለባ እህሉ ብቻ ሳይሆን የሚወጣው ገለባ ለመኖነት በጣም መድቀቅ ሲፈልግ ነው። ለመኖነት በብዛት የማይፈለግ ከሆነ ገለባው ግን 300 ኩንታል በቀን የማምረት አቅም ይኖረዋል። በቴክኒክና ሙያ ኮሌጆችና በኢንተርፕራይዞች የተሰሩ የቴክኖሎጂ የፈጠራ ስራዎች የኢትዮጵያን የግብርና ዘርፍ በማዘመን በኩል ተስፋ ሰጪ ጅምሮች መሆናቸውን በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድን መሐመድ ተናግረዋል። የተሰሩ የቴክኖሎጂ ውጤቶች በብዛት ተመርተው ለተጠቃሚዎች ተደራሽ መሆን እንዳለባቸውም ዶክተር አህመድ ያየናቸው የቴክኖሎጂ ውጤቶች ያየናቸው የፈጠራ ውጤቶች ያየናቸው ችግር ፈቺ የተለያዩ የምርምርና የፕሮዳክሽን ስራዎች በጣም ተስፋ ሰጪዎች ናቸው። እነዚህ የማህበረሰባችንን ችግር የሚፈቱ እንደ ሀገር ደግሞ ያለንበትን ግብርና ምር ኢኮኖሚ ወደ ኢንዱስትሪ ሊያሸጋግሩ የሚችሉ የተለያዩ የቴክኖሎጂ ፈጠራ ስራዎች ስለሆኑ ይሄ ከሁሉም በላይ የሚያኮራና የሚያስደስት ነው። እና ይህ ስራ ከምንም በላይ ትብብርን ይጠይቃል። ከምንም በላይ ቅንጅትን ይጠይቃል። የመንግስት ተቋማትን፣ ዩኒቨርሲቲዎችን፣ ኮሌጆችን፣ ባለሀብቶችን፣ ባለጸጋዎችን፣ አልሚዎችን እና ዓለም አቀፍ ድርጅቶችን እና የፋይናንስ ተቋማትን ትብብር፣ ተሳትፎ ይጠይቃል። ለሰራተኞች ምቹ የስራ ከባቢ በመፍጠር ለደንበኞቹ የተቀላጠፈ አገልግሎት ለመስጠት የሚያስችሉ ተግባራትን እያከናወነ መሆኑን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽህፈት ቤት አስታወቀ። በስራ ከባቢያቸው የተፈጠረው ምቹ ሁኔታ ስራን በጥራትና በባለቤትነት ለማከናወን መነሳሳት እንደፈጠረላቸው የቅርንጫፍ ጽህፈት ቤቱ ሰራተኞች ተናግረዋል። መስዑድ ጀማል ተጨማሪ ዘገባ አለው። ምቹ የሥራ አካባቢን በሥራ ቦታዎች ላይ መፍጠር ዘርፈ ብዙ ጠቀሜታ እንዳለው ከተለያዩ ሀገራት ተሞክሮ መገንዘብ እንችላለን። የኢትዮጵያ ጉምሩክ ኮሚሽን በኮንቦልች ያስገነባው ሕንፃ ዘመኑ የሚጠይቀውን የሥራ አካባቢን ያካተተ ነው። በዚህም ስራን ተረጋግቶ በመስራት የተቀላጠፈ አገልግሎት መስጠት ያስቻለ መሆኑን የኮሚሽኑ ሠራተኞች ይናገራሉ። ያው ግማሽ ጎን ወደ ስራ፣ ግማሽ ጎን ቤት ልጅ ጋር ነበር ሀሳቡ። አሁን ግን በጣም ተረጋግተን ልጆቻችን ያለ ሀሳብ ያላቸው ዘመናዊ ማቆያለ ያለ መጫዋቻ፣ ሁሉ ነገር የተሟላ መኝታም፣ የተለያዩ ነገሮች፣ ሰራተኛም የተሟላ ሰራተኛ፣ ሁሉ ነገር የጤና ባለሙያ፣ በቃ እያንዳንዱ የሚያስፈልገው ነገር ተሟልቶልን፣ በቃ ተረጋግተን ነው ስራችን እየሰራን ያለ ነው። በጣም በጣም ተስማምቷታል ብን በቃ ማቆያ ጠዋት የራሱ ስንሄድ ስንነሳ ጠዋት ለመሄድ ነው በቃ ጉጉቷ ማለት ነው ልብሷ ልነብሳ በቃ እንሂድ ነው ምትን ምትለን ማለት ነው። እና በጣም ተመችቷታል። እኔ እንደ ግሌ በጣም ብዙ ጥቅሞችን አግኝቼበታለሁ። ማለት ከቤት በሚውሉበት ሰዓት ብዙ ስንትኖች ነበሩ፣ ፍራቶች ነበሩ፣ ምን ነው ይጠብቅ ነው የሚል እዚህ ግን በአሁን ባጠገባችን ነው። የሆነ ችግርን ቢፈጠር በቅርበት መተንትሎ እናገኛቸዋለን። ከሚሰማው መጥፎ ነገሮቹም ነጻ ሆነን እዚህ በቅርበት እያገኘናቸው ናቸው። እነሱ እንደፈለግን ሳንሳቀቅ ስራዎቻችንን በደንብ እንሰራለን ማለት ነው። በተጨማሪም ሰዓትን በአግባቡ ለመጠቀምና ስራን በየኔነት መንፈስ ለመስራት የተፈጠረው ምቹ የስራ አካባቢ ከፍተኛ አስተዋጽኦ ማድረጉን ጠቅሰዋል። እኛ ስራችንን ስንሰራ ማረፊያ ቢሮ የለንም ነበር እስከ ዛሬ። አሁን ነገር ግን አዲሱ ሕንጻ ከተሰራልን ጀምሮ በጣም በዚህ በሚያምር ሁኔታ ማረፊያ ተመቻችቶልን ስራችንን እየሰራ በጣም ደስተኞች ነን። ደክሞ መተን ቡና እናፈላለን፣ እንጨዋወታለን። በቃ እንደ ቤታችን ሁነን ነው ስራችን የምንሰራው። በጣም ደስተኞች ነን፣ በጣም ደስተኞች ነን በማረፊያችን ማለት ነው። እስከዛሬ ግን የለንም ነበረ። በጣም እንድንሰራ በርትተን እንድንሰራ አድርጎናል። ካፍቴሪያ ከመከፈቱ በፊት እዚህ እንደገባን በጣም ይቸገር ነበር። የሻይ ሰዓት ላይ የእኛ ሰዓት በጣም ሲሪስ ነው፣ ሰዓታችን ጠብቀን መውጣትና መግባት አለብን እና ሻይ ቡና ለማለት ወደ ውጭ በሚወጣ ሰዓት ብዙ ረጅም ሰዓት ይወሰዳል እና ስርዓት የመሸራረፍ ሁኔታ ነበር። እዚህ በመከፈቱ ግን ሰዓታችን ተጠቅመን አስር ደቂቃ ባልሞላ ሰዓት ውስጥ ሻይ ቡና ብለን ወደ ስራችን ተመልሰን ስራችንን በአግባቡ ለማቀላጠፍ ረድቶናል። በዛ ላይ ደግሞ ምሳ ሰዓታችን አንድ ሰዓት ብቻ ስለሆነች ያችን ቤት ደርሰው ለመምጣት በጣም አስቸጋሪ ስለሆነ እዚህ በበቂ ሁኔታ የተዘጋጀ ምግብ አለ። በተመጣጣኝ ዋጋ ለሰራተኛው በተመጣጣኝ ዋጋ ነው ከውጭ ቤት ተለየ የቀረበው። ምሳችንን በአግባቡ በልተን በሰዓቱ ወደ ስራችን ለመግባት ችለናል። ሰዓታችንን በአግባቡ ለመጠቀም ረድቶናል። የኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሰማን ዳውድ ዘመኑን በዋጀ መልኩ የተሰራው የኮሚሽኑ ሕንፃ ምቹ የስራ ከባቢን በመፍጠር ሰራተኞች የተቀላጠፈ አገልግሎት እንዲሰጡ ማድረጉን ጠቅሰዋል። በዚህም የደንበኞችን እርካታ ማሳደግ መቻሉንም ጠቅሰዋል። በዚህ አካባቢ ያው እንደሚታወቀው በዚህ በቀጠናው ከፍተኛ የሆነ የንግድ እንቅስቃሴ ያለ የዕቃ አገባብና እንዲሁም ደግሞ ኤክስፖርት የሚደረጉ ስራዎች አሉ። የከፍተኛ የኮንትሮባንድና ህገወጥ ንግድ ቁጥጥር ስራዎች ይሰራሉ። እሱን የሚመጥን ደግሞ የስራ አካባቢ ስለሚያስፈልግ ኮሚሽኑ በጣም በሚገርም ሁኔታ እዚህ አካባቢ ያለውን አሻሽሎልናል ማለት ነው። ከእሱ አንጻር ይሄ እንደዚህ መሆኑ የመጀመሪያው ነገር ሰራተኛው እንዲነሳሳ አድርጎታል። ይሄ በዚህ ምክንያት የውጤት አማነታችን ጨምሯል። ውጤት አማነታችን ማለት ለምሳሌ የዛሬ ሶስት ወር በፊት የነበረው የገቢ አፈጻጸማችን ስልሳ ፐርሰንት ላይ ነበር። አሁን እዚህ ከገባን በጣም በከፍተኛ ሁኔታ የመሻሻሎች አሉ። ኦልሞስት አሁን ወደ ዘጠና አምስት ፐርሰንት አካባቢ ደርሰናል ማለት ነው። ይሄ ፕሮዳክቲቪቲያችንን ጨምሮልናል ማለት ነው። ስለዚህ አሁን ወደ ሌላ ቦታ ሄዶ ጊዜ ማጥፋት ወደ ሌላ ቦታ ሄዶ አላስፈላጊ ነገሮችን ማስራት የሚባል ነገር የለም እዚህ ሁሉም ነገር አለ። በቃ ከካፌ ጀምሮ ሁሉም ነገር አለ። የሁሉ ሲደመር ለማን ነው ዝግጅቱ? ለተገልጋዩ ማህበረሰቡ፣ ለህዝባችን ነው። በመጨረሻም ከኢኮኖሚያዊ ተጠቃሚነታቸው ባሻገር በተፈጥሮ ሀብት ለማስራ የአካባቢያቸውን የጎርፍ አደጋ መቀነስ መቻላቸውን በሰሜን ወሎ ዞን ሀብረ ወረዳ የሴፍትኔት ተጠቃሚዎች ገለጹ። በሰሬ ሀይል የተለዩ የሴፍትኔት ተጠቃሚዎች የለማስራዎችን እያከናወኑ መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። ካሳሁን ሀይለ ሚካኤል በሰሜን ሁሉ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ስር በዞኑ ሁሉም ወረዳዎች በሴፍቲኔት ፕሮግራም ድጋፍ የሚሹ ወገኖችን ኢኮኖሚያዊ ተጠቃሚ ለማድረግ እየተሰራ ነው። ድጋፉ ለቀጥታ ተረጂዎችና የመስራት አቅም ላላቸው በልማት ስራ ተሳትፎ እየተሰጠ ሲሆን በ2017 በጀት ዓመት ከ9 ሚሊዮን ብር በላይ በተያያዘ በጀት ድጋፍ እየተደረገ መሆኑ ተገልጿል። በተለይም በልማት ስራ ተሳትፎ ተጠቃሚ የሆኑ የሀብሩ ወረዳ ሴፍቲኔት ተጠቃሚ ወገኖች ከኢኮኖሚያዊ ተጠቃሚነታቸው ባሻገር ተፈጥሮ ሀብት ልማት ስራ የኑሮ ፈተናቸው እንደተቃለለ ያስረዳሉ። ጎርፉ ቤት ውስጥ እየገባ በጣም ችግር ያጋጥሞናል። ከቤት ውስጥ ቢጣ አለቀቁም የተባልንበት ሰአት አለ። ማሳው ላይ በጣም ችግር አጋጥሞን ነበረ። አዝመራችን ለራሱ ሳይቀርት ስቶብን ነበረ እና ተጎድተን ነበረ። ያው አሁን አልሐምዱሊላ በእርግጥ እየሰራንም ቢሆን ካለ አሁን ተጨማሪ ስራ ደግሞ ያስፈልገዋል። ፊት በጣም ገላጣ ሁኖ አለቅጥ ህብረተሰቦቹ እየተገላቱ እሪ እየተባለ ሰው ይህርን ሰዎቹ ነቃቸውን እያዋጣንላቸው ልጆቻቸውን እያዋጣልንላቸው ነበረ። ግን አሁን በጣም እየተቋቋመልን ስለሆነ አሁንም ወደፊት በጣም ስራው እንዲሰራልን። በሰሜን ወሎ ዞን አንጎት ወረዳ ሴፍቲ ኔት ፕሮግራም አስተባባሪ ኃይለ ሚካኤል ወዳጅ ነው። በወረዳቸው በልማት ስራ ተሳትፎ የሴፍቲ ኔት ተጠቃሚዎች የተፈጥሮ ሀብት ልማት ላይ ትኩረት ሰጥተው እየሰሩ መሆኑን የገለጹት በወረዳችን በማህበረሰብ ልማት ተጠቃሚዎች 12053 እንዲሁም ቋሚ ቀጥተኛ ተረጂዎች 2127 በድምሩ 14180 ተጠቃሚዎች አሉን። እንግዲህ በማህበረሰብ ልማት ተሳታፊ የሆኑት በተለያዩ የማህበረሰብ ልማት ስራዎች በተፈጥሮ ሀብት ስራዎች ተሰማርተው ሰርተው በየወሩ አቴንዳንስ እየተሞላ ክፍያ ይፈጸማል። አጠቃላይ በፕሮግራሙ በተፈጥሮ ሀብት ስራ በአፈርና ውሃ እቀባ ስራ፣ እንዲሁም በደን ልማት የችግኝ ጣቢያ ልማት ስራዎች እየተሰሩ ይገኛሉ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ተወካይና በጽህፈት ቤቱ የምግብ ዋስትና ቡድን መሪ አሻግሬ ደሴ ለቀጥታ ተረጅና በማህበረሰብ ልማት ስራ ለተሰማሩ የሴፍቲኔት ተጠቃሚዎች እስከ መጋቢት ወር ክፍያ ተፈጽሟል ብለዋል። በማህበረሰብ ልማት ተሳታፊ የሆኑ የሴፍቲኔት ተጠቃሚዎች በተፈጥሮ ሀብት ልማት በንጹህ መጠጥ ውሃና በአነስተኛ መስኖ ግንባታ ስራ ህብረተሰቡ ተጠቃሚ እንዲሆን እየተሰራ መሆኑን ይነግረውናል። ማህበረሰብ ልማት የሚሰራው አካል በተፈጥሮ ሀብት ስራዎችና ሌሎችም ትራንስፈር ጉልበት የሚሰሩ የካፒታል ፕሮጀክቶች አሉ። በአጠቃላይ ሃምሳ ሶስት ነጥብ አራት አንድ ፐርሰንት ጉልበትም አክቲቪቲዎችንም ያከናወኑበት ሁኔታዎች እንዳሉ ማየት ይቻላል። ሰላሳ ሁለት የሚሆኑ የልጩ መጠጥ ውሃ ስራዎችን እንሰራለን ተብሎ አርባ አንድ ማከናወን የተቻለበት ሁኔታዎች አሉ። ሰባት መቶ ሰማንያ አምስት ሄክታር ሊያለማ የሚችል አነስተኛ መስኖ ለማልማት ታቅዶ ወደ መቶ ስልሳ ስድስት ሄክታር ማልማት የሚችል የተፈጸመበት ሁኔታዎች አሉ እና በአጠቃላይ ሲታይ የማህበረሰብ ልማት ተሳታፊዎች አካባቢያቸውን በማልማት እነሱም ለነጥፍጆታ የሚሆናቸውን ድጋፍ እያገኙ ያሉበት ሁኔታዎች እንዳሉ ማየት ይቻላል ማለት ነው። ሀብት ያፈሩና ሕይወታቸውን የመምራት አቅም የጎለበቱ የሴፍቲኔት ተጠቃሚዎች እንደሚመረቁም ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።